እኔ ምለው ግን ከገባ ሰው ይልቅ ያላገባ ሰው ደስተኛ ነው? እንዴት ነው በደፈናው እንዲህ ማለት የሚቻለው? እስኪ ይህንም ቪዲዮ ሰምተን ነው የምንመለስ። ከተማ ውስጥ ሲንግል ማም ነፍ አለ። ትዳር ፈርተው ጠልተው ሳይሆን ፈርተው የሚኖሩአለ ልጆቻቸውን ቻ እያሳደጉ። ለምን ይመስላል? ተጎድተዋል። ወንድ ልጅ ነው ይዞ አይወጣ ጥሎ ነው የሚወጣው። አንዴ ሴት ልጅ መውለድ ከጀመረች አብራ መኖር የምትፈልገው ሰው ሰው ነው ትልለት፣ ካልሆና ትልለት። ታዲያ እንዴት ነው ወልደው ሲንግል ማም የሆኑት ሴቶቹ በወንዱ ምክንያት ከዛ በኋላ የተለያየ አመል ያመጣል፣ ለመውጣት እንዲመችው። ከዚህ በቃ ልቡ አይረጋጋም፣ መንገድ ይፈልጋል ጥሎ ለመውጣት እና ይሄ ሲንግል ማም መሆን አሁን ዘቲንግ እየሆነ ነው። እንደው ሴቶች ይተቻሉ። በቃ ሲንግል ማም መሆን ልጄን አሳድጋለሁ፣ ማግባት ልጅ ነው እንጂ ባል አልፈልገውም የሚሉ ሴቶች እየተፈጠሩ ነው። እና ሲንግል ማምነትን እያሳፋ አይደለም፣ አልደግፈውም። እኔ ጥሩ ትዳር ባገኝ አላልፍም፣ ግን ምን መሰለህ ስታስበው፣ አሁን ላይ በጣም ብዙ ትዳር ያላቸው ሴቶች አሉ። እነሱ እንደኛ ነው ደስተኛ ሆኖ ትዳር የሌላችሁ ደስተኛ ናችሁ፣ በጣም ሰላም አለን። ትልቅ ኧረ ተይ የምሬ ነው የምልህ። ለምን መሰለህ? እኔ የማገባው ለምሳሌ አሁን ሲንግል ማም ነኝ አይደል? ደስተኛ ነኝ በህይወቴ። የማገባው የበለጠ ደስተኛ እንደሆነ የበለጠ ዋው፣ ከዚህ የበለጠ በህይወቴ አንድ ሰው ሲገባ ህመሜን የሚካፈለኝ፣ ሀሳቤን የሚካፈለኝ፣ የሚያስብልኝ መሆን አለበት። ያኔ ሁሉ ነገር ቀላል ይሆንልኛል። ግን ህመም የሚጨምርብኝ ከሆነ የማይረዳኝ ከሆነ ለምን የሰው ልጅ መኖር ካለበት ደስተኛ ሆነን መኖር ያለብን ለዛ ነው ሲንግል ማም የሚሆኑት ደስታቸውን መርጠው ነው ደስታቸውን መርጠው ሌላ ምንም አይደለም እንግዲህ በመጀመሪያ ማለት የምችለው እንደዚህ አይነት አይዲያ ያላቸው ቪዲዮዎች ማለት ለማህበረሰቡ ሁን ይጠቅማሉ አይሮን ማለት ምንም ቁም ነገር ለሰዎች ያስጨብጣሉ ብዬ አላስብም ሚሊዮን ቪዲዮች ምክንያቱም አንድ ሰው ካገባ ከወለደ በኋላ ባህሪ ይቀያየራሉ፣ ጥሎ ለመሄድ እንዲመቸው ብሎ መናገር በራሱ በጣም ይሄ ማስ የሆነ ጀጅመንት ራሱ በጣም ትክክል አይደለም። ከዛ ውጪ ምን አይነት ልጆችን ለማሳደግ ነው ሲንግል ማምነት ተመራጭ የሚሆነው? መጀመሪያ ወደ ራሳችን ተመልክተናል ወይ ማለት ለትዳራችን ምቹ ሰዎች ነ ነው እኛ በመጀመሪያ እዛ ፍርድ ውስጥ ከመግባታችን በፊት። ከዛ ውጭ አንቺ ወልደሽ የምታሳድግኝ ልጅ ነገር ማስወልድ እንጂ ትዳር ምን ማለት እንደሆነ አያውቅም ምክንያቱም ከአንቺ ነ የምትናገሪውን የምታደርጊውን ነው የሚለው ስለዚህ ወልደሽ የምታሳድጊያት ሴት ከሆነች ወልዳ ማሳደግም ብቻ እንጂ የምትማለው በትዳር መኖሩን አትማል ወንድም ከሆነ እንደዛው ለመውለድ ብቻ መስሎ እንጂ የሚታየው በትዳር ውስጥ ስለመኖር አያስብም ምክንያቱም ሲንግል ማምነት በጣም የለምንም አይነት ሀሳብ ስለሆነ ያላችሁ ምክንያቱም አግብታ ከምትኖር ሴት ይልቅ ያላገባለኛ ሲንግል ማሞች በጣም ደስተኞች ነን ብለ ስለተናገርች ማለት ነው። እና ማንም አሁን እንደዚህ አይነት ሀሳቦች ምንም ጥቅማላቸው ብዬ አላስብም። ምክንያቱም ይሄ ከምዕራባውያን የመጣ ይሄ የላሸቀ አስተሳሰብ በኩልነት ሰበብ ሴት እህቶችን ከወንድ ጋር መኖር ወይም ወንድ ኩል መሆን ልክ በእንደዚህ አይነት ነገር ነው ትዳር ፈቱ ብቻ ለመኖር ወንድም ይችላል ሴትም ትችላለች። ያ አይነት አስተሳሰብ ያለው ኢንቴንሽን ነው እና በጣም እኔ እንጃ ሀሳብ ስጡበት ብቻ። ግን ዞኖ ሲንግል ማም ሆነው እንደሚኖሩ ሴቶችም ያንኑ ያህል እንግዲህ ሲንግል ዳድ ሆነው የሚኖሩ ብዙ ሰዎች ይኖራሉ። ነገር ግን ስፔሲፊክ ተወስዶ እንደዚህ ትዳር ካላቸው ይልቅ የሌላቸው ሰዎች እኛ በጣም ደስተኞች ነን። ይሄ ምንን ያሳያል? ትዳር ያላቸው ሰዎች ትዳራቸውን ትተው ለብቻ ቢኖሩ አሁን ካሉበት ህይወት የበለጠ ደስተኛ እንደሚሆኑ የሚያሳይ ቪዲዮ ነው እና ምንም ጥቅም አለው ብዬ አላስብም። በግል ሀሳብ መስጠት ትችላላችሁ። እስኪ ቀጣይ አንድ ቪዲዮ። እኔ ይለይብኛል፣ ሚካኤል ይለይብኛል። ከማን ተለይቶብህ ነው? ከእግዚአብሔር ተለይቶብህ ነው? ከኢየሱስ ተለይቶብህ ነው? ወይ በለጠብህ? ከኢየሱስ ከማን ጋር አነጻጽረህ ነው ይለይብኛል የምትል ኢየሱስ ክርስቶስ ብቻውን የሚለይና የሚወደድ በፍጹም መላእክት አባት ሆኖ አያውጡ፣ መላእክት እናት ሆኖ አያውጡ። እናትም አባትም ወንድምም ወዳጅም ሆኖ ሁል ጊዜ የሚያኖረን ጌታ ኢየሱስ ክርስቶስ እንጂ። ይለይብኛል፣ ሚካኤል። ከማን ተለይቶብን ነው? ከእግዚአብሔር ጋር ነጻጽረኸው በዛለህ? ምህረቱ ምናምን ፍቅሩ ይቅርታው ምናምን በለጠብህ? ከእግዚአብሔር በላህ ለኔ ኢየሱስ? ይለይብኝ? እሺ፣ ቪዲዮ እንዳያችሁት ነው እንግዲህ አሁን እንደዚህ አይነት ሰዎችን ራሱ ሀሳብ ለመስጠትና የማይመቹ ሰዎች ገጥሟቸው ያውቃል። ሁልጊዜ መተቸት የሚወዱ ሰዎች ማለት ነው። ከነዛ ውስጥ እንግዲህ ይህ ሰው አንዱ ነው። ሁልጊዜ የቤተክርስቲያን የሆኑ ነገሮችን እንደነቀፈ ነው። ኢየሱስ ጌታ ነው የሚል ነገር እኔ ስናገር ቢሰማ መቶ የሚነቀፍ አይነት ሰው ማለት ነው። እንዴት ኢየሱስ ጌታ ነው አልክ? የሚል አይነት ሰው ነው። እኛ ምስጋና ለመላእክት ለጻድቃን ለሰማዕታት ዝማሬ ምስጋና ነው ስለተጋደሉት ተጋድሉ ስለ ታሪካቸው ብንዘምር ስላደረጉት ነገር አይዶነው ለአንተ መጥፎ ነገር ወይም ደግሞ ራስህ እኮ ነው ያነጻጸርከው ከጌታ ጋር ሚካኤልን አነጻጸር ከፍጡሩ ጋር እሱ ከፈጠረው ጋር ሚካኤል እኮ ፍጡር ነው አይደል አምላክ ራሱ የፈጠረው ስለዚህ ከአምላክ ጋር አወዳድረው ራስህ መልስ ሰጥተህ ከዛኛ ጥፋተኛ እንደሆነን አድርገህ ማሳየት በራሱ ራስ የጠየቀውን ጥያቄ ራስ መለሰ። በዛ ራስ ትክክል ሆንክ። ይሄ በጣም ለአንተም እራሱ እንዴት መለስ ብለን እንዳላሰብኩ አላውቅም። እንግዲህ ይሄ እንግዲህ የዲያብሎስ አመለካከት ነው። ይሄ ነው ይሞስግብ እንጂ ከዚህ በላይ ምንም ላይ አልችልም። ምክንያቱም ሚካኤል የተዋጋው ሚካኤልና መላእክቱ በራእይ መጽሐፍ ላይ እንደተጻፈ ሚካኤልና መላእክቱ ዘንዶም ተዋጉት እንደሚል አሁንም እየተዋጋቸው ወዶ ለኔ ተሰማኝና ለማንኛውም እራስን ብለውጥ መልካም ነው። እኛ ዘመራችንን አናቆምም፣ አትጨነቅ ልል ነው የምወደው፣ አንተ ወንድም ወደ ሌላ ቪዲዮ እንሄድ። ይኸው ስንት አመቴ ከኢየሱስ ጋር እኔ። እሺ ምን ልበል ግራ ግብ ትጎን ያለኝ እዚህ ሚዲያ ላይ እስኪ ላይ ካና ኮፒ ሊንክ ብላን አድርጉልኝ ስለ አምልኮ ክብር ለመረዳት ስለ አምልኮ አምልኮ ክብር ለመረዳት አምልኮ የሚቀርብለትን አካል ማወቅ በቂ ነው። አምልኮ የሚቀርብለት እግዚአብሔር ነው። እግዚአብሔር ደግሞ ቅዱስና ጨዋ አምላክ ነው። ለቅዱስና ለጨዋ አምላክ እንደዚህ አይነት አምልኮ ይቀርባል ወይ? አይቀርብም። እሺ፣ ምን አዝናለሁ። እውነት ጌታ ምስክር አለ። አዎ፣ እንግዲህ እውነት ለመናገር እግዚአብሔር አምላክ በፍርሃት የሚመለክ የስርዓት አምላክ ነው። ይሄ ምንም አይካድም። አሁን ጆንን እንግዲህ ቲክቶክ ላይ የምታውቁት ሰዎች ካላችሁ ታቁታላችሁ ብዬ አስባለሁ። ዞሮ ግን እንደዚህ አይነት የዝምካሪ አገልግሎት በጣም ለእግዚአብሔር የሚቀርብ ነው ለማለት በጣም አዳጋች ነው። መጽሐፍም እንግዲህ ዓለምን አትምሰሉ እንደሚል ይሄ ከዓለም የተቀዳ ነገር ለእግዚአብሔር መስዋዕት አድርጎ ማቅረብ በጣም የሳዘዘ ነገር ግን ጆኒ አንተም እንደዚህ አይነት ጭፈራዎችን ከዚህ በፊት የሆነ ኮንሰርት ላይ አይቻለውኝ እና ሰዎችንም እንግዲህ ትችቱ ውስጥ ከመግባታችን በፊት ራሳችንንም መለስ ብለን ብናይ መልካም ነው እላለሁ። የተናገርከው ነገር ስህተት አለው ብዬ አላስብም። በእግዚአብሔር የሚቀርብ አምልኮ በጣም በስርዓት እየታገዘ ቢሆን በጣም መልካም ነው ብዬ አስባለሁ። ኤኒዌይስ ግን የተሰጠሽን ምክር ብትቀበይ ላንቺ መልካም ነው። ወደ ሌላ ቪዲዮ እንሂዳል። ስተመጨረሻ ደግሞ አንድ በጣም ደስ የሚል ቪዲዮ አሳይችኋል። ምን አይነት ምን አይነት ድምፅ ነው ያለው? ምን አይነት ድምፅ ነው ያለው? በቃ በጣም የሚያስገርም ማለት ነው። እስኪ ይህንን የአስር ዓመት ታዳጊ ልጅ እስኪ እኔ ነው እና እንግዲህ ምንም አለንም በዚህ ጉዳይ ላይ እናንተ ያሳድግህ በሉት። መዝሙሩን እንስማው። ኒቆዲሞስ፣ ኒቆዲሞስ ክቡር ኒቆዲሞስ፣ ኒቆዲሞስ ክቡር ሌቱን በብርሃን የሚማር መምህር፣ ሌቱን በብርሃን የሚማር መምህር። እስኪ ራስን አስተዋውቀን። ስሜ ዘካሪያስ መዝሙር ይባላል። እሺ፣ የት ነው የምትኖረው? የምኖረው ግሽን ደብረ ከርቤ። ትማራለህ? የቤተ ክርስቲያን ትምህርት፣ የዜማ ትምህርት። ትማራለህ ምን ላይ

ፍርሃትን በሚጥ ፍጹም ፍቅር ያደረ ከመስቀል አውርዶ ጌታውን ቀበረ የመግነዙን መፍቻ በሽቱ ያከበረ ከመቅደሱ አንቀጽ ላይረሳ። አንዱ ኖ ታጠረህ ስ በጣም ዝማሬ መልእክት ያሰማልን እጅግ በጣም ደስ የሚል ጸጋ ነው ያለክ። እግዚአብሔር ደግሞ በዝማሬውም ሆነ በቤተ መቅደሱ አገልግሎት ረዥም እድሜ ሰጥቶ ቤተ ክርስቲያን የምታገለግልበት ሰፊ ጤና ረዥም እድሜ አድልልን። እንግዲህ እንደሰማችሁት ይሄ ይህን ታዳጊ እግዚአብሔር እንግዲህ በቤቱ ያጽና ያሳድግ ከማለት ውጪ እንግዲህ እግዚአብሔርን በተሰጠ ጸጋ በዚህ ምድር እስካለ ድረስ ከእግዚአብሔር ቤት ዞር ሳትል ከፊቱ ሳትጠፋ እግዚአብሔር ጠብቆ አሳድጎ እንግዲህ በቤቱ አጽንቶ እድሜን ሙሉ እንድታገለግል ምኞታችን ነው። እግዚአብሔር ያሳድግን በቤቱ አጽና ነው። ሌላ ምን የምለው ነገር የለኝም። አጥንትን የሚያለመልም ማሬ መልእክትን ያሰማልን። በጣም ነው በጣም በጣም ነው ደስ ያለኝ ኔ በኩሌ እንግዲህ የራሳችሁን አስተያየት ስጡት ለዚህ ታዳጊ ልጅ በተረፈ እንግዲህ በዚህ ሳምንት ይሄንን ቪዲዮ ይዤላችሁ መጥቻለሁ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ ያደረጋችሁ፣ ይህንን ነው ምለው። መልካም ሳምንት